እንደምን ሰነበታችሁ? እንዴት ከረማችሁ? የኢትዮጵያ ቻናል ቤተሰቦቼ፣ ከረጅም ጊዜ በኋላ በድምፅ ተገናኝተናል። ዛሬ በቪዲዮ ደግሞ በቅርቡ እንገናኛለን። እንኳን ለዓመታዊው የቅዱስ መድኃኔ ዓለም ክብረ በዓል አደረሳችሁ። ደህና ሰንብታችኋል ወይ? እግዚአብሔር ይመስገን፣ እኔ ከነመላው ቤተሰቦቼ እጅግ በጣም ደህና ነኝ። ሰሞኑን በአርሲ የተገደሉትን የኦርቶዶክስ ተዋህዶ እምነት ተከታዮች እና የሌሎችም እምነት ተከታዮች በተመሳሳይ ሰሞን ተገድለዋል የሚል ነገርም አለ። ይህን አሳዛኝ ዜና ሰምቶ ያላዘነ ጤነኛ አእምሮ ያለው ኢትዮጵያዊ አለ ብዬ አላምንም። ሁላችንም አዝነናል። ከዚህ ቀደምም በአርሲ፣ በባሌ፣ በሐረርጌ፣ በስልጤ፣ በሌሎችም ቦታዎች የእስልምና እምነት ተከታይ ነን በሚሉ ጽንፈኞች ተመሳሳይ ጥቃቶች እንደተፈጸሙ፣ ብዙ ክርስቲያኖች እንደተገደሉ ሁላችንም ሰምተናል። ከዚያም ውጪ ደግሞ ባለፉት ሰባት ወይም ስምንት ዓመታት የተለያየ ስም እየተሰጠው እንግዲህ አንዴ የብሔር ግጭት እየመሰለ፣ አንዴ የሕግ ማስከበር ዘመቻ እየተባለ ጦርነት እየሆነ፣ የድንበር ግጭት እየመሰለ፣ በትግራይ፣ በአማራ ክልል፣ በኦሮሚያ፣ በሶማሌ ክልል፣ በሌሎችም ክልሎች ብዙዎች ተገድለዋል፣ ተገዳድለዋል፣ እየተገደሉና እየተገዳደሉም ነው። አሁንም ደስ የማይሉ ብዙ ዓመታትን አይተናል፣ አሳልፈናል። በዚህ ሁሉ ውስጥ ቀዳሚ ተጠቂዎች ተፈናቃዮች፣ ተሰዳጆች እና ተገዳዮች እንዲሆኑ የተፈለገው በእምነት በኩል ከሄደን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ናቸው። ሌሎችም ባነሰ ደረጃም ቢሆን ተጠቂዎች ናቸው። ምክንያቱም ሰይጣን ሕግ አይጠብቅም፣ ዱርዬ ነው። እንደምናውቀው ሂድና እከሌን ግደልልኝ ብትሉት እከሌን ብቻ አይደለም እከሌንም እከሌንም ያላዘዛችኋቸውን ሁሉ ገድሎ ሊመለስ ይችላል እና እናንተንም መልሶ ሊገላችሁ ይችላል። ምን ነው ብትሉት አሳማኝ መልስ የመስጠት ግዴታ የለበትም። ምክንያቱም ሰይጣን ስርዓት አልበኛ ነው፣ ቃሉን የሚጠብቅ አካል አይደለም፣ ሕገወጥ አካል ነው። ስለዚህ ነገሮች እንግዲህ ግጭቶች ግጭትን እየወለዱ እዚህ ይደርሰናል። እናም እንግዲህ ቀጥታ ጥቃቱ የሚደርስባቸው ሰዎች ያው የሰማዕትነት ዋጋ የሚያገኙበት ነው። በሃይማኖታቸው ምክንያት ተለይተው የተገደሉ ናቸው። የቅርብ ጊዜዎቹ እንግዲህ የሰማነው እንደዛ ነው። ሊክዱ የሚፈልጉ እንዳሉ ቢሆንም እነሱ የሰማዕትነት ዋጋን ያገኙበታል። ቢሆንም ግን ሥጋውያንንና እናዝናለን፣ እንሰጋለን፣ ልናድናቸው ባለመቻላችን እንማረራለን። ወደፊት ምን አድርገን እንዲያለ ነገር እንዳይመጣ እንከላከል ብለን እንጨነቃለን፣ እናስባለን። ይሄ እንደሚመጣ ተነግሮንም እንኳ ማዘናችን አይቀርም። እንደ ትንቢት ከአስር እና ከሀያ ዓመት በፊት ብዙ ተነግሮናል። ይሄ ጊዜ እንደሚመጣ በዳር ሀገር ያሉ ክርስቲያኖች ሰማዕትነት ይቀበላሉ፣ ይገደላሉ፣ እንደ ቅዱስ ጊዮርጊስ፣ እንደ ቅዱስ ጣርሴማ፣ እንደ ቅዱስ መርቆሪዎስ አይነት ሰማዕትነት ተደርጎ ይወሰድላቸዋል ተብሎ ሲነገር እኔ እንኳን ተማሪ እያለሁ ከአስራ አምስት ዓመታት በፊት ሰምቻለሁ። ይሄን ነገር እንደ ትንቢት ሲነገር ማለት ነው። እና ሲመጣ ግን ያው ሞት አይለመድም፣ እንግዳ ነው የሚሆነው ማዘናችን አይቀርም። ያ የሰው ልጅ ባህሪ ነው። ምንም ልናደርገው አንችልም። እንግዲህ ዛሬ ጥቅምት 27 ዓመታዊው የመድኃኔዓለም በዓል ሲከበር ለንግስ ጠዋት ሄጄ የነበረበት ቤተ ክርስቲያን ካህኑ ጠዋት ቅዳሴው ካለቀ በኋላ ልክ ቅዳሴውን የሚያሳርጉበት ሰዓት ላይ ምን አሉ፣ እግዚአብሔር ያበርታችሁ፣ እግዚአብሔር ያጽናናችሁ ብለው ሕዝቡን ሲመርቁ ልቤ ነካኝ። እኔም ደግሞ እስኪ ለምዕመኑ አንድ የሚያጽናና መልእክት ከሰው ከሰማሁት ላካፍል እና የአቅሜን ለአጽናና ብዬ ነው ይችን አጭር ቪዲዮ የሰራሁት ለዛሬ። ነገሩ የሆነው ከጥቂት ዓመታት በፊት ነው። የታሪኩ ባለቤት አንዲት ምዕመን ናት። እናም ልክ እንዳሁኑ በኦሮሚያ ክልል ወይንም በስልጤ ሊሆን ይችላል፣ በትክክል እርግጠኛ አይደለሁም የትኛው ረብሻ እንደሆነ። ብቻ ግን የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እንዲሁ የግድያና የማፈናቀል ጥቃት ተፈጽሞ የነበረበት ጊዜ ነበረ እና ይቺ ያልኳችሁ ምዕመን በጣም አዝና ከጸሎት በኋላ እንቅልፍ አጥታ በጣም ተበሳጭታ ሰግታም ጭምር እንደ ተስፋ መቁረጥ አይነት ስሜት በቃ፣ እግዚአብሔር ትትሆናል ወይስ ምንድን ነው አይነት ስሜት ውስጥ ገብታ፣ ድባቴ ልትሉትም ትችላላችሁ። እንግዲህ እስከ ሌሊቱ ስምንት ሰዓት ድረስ ዝም ብላ ስትገላበጥ እንደ ራእይ ያየችውን መልዕክት ነው ለሌሎች ያካፈለችው እና በወቅቱ ያው ብዙ ሰው እንዳሁኑ አዝኖ ነበረ። እኔም እንደ ማንኛውም ሰው አዝኜ ነበር፣ ደብቶኝ ነበር። እናም እርሷ የተጽናናችበትን መልእክት ለሌሎቻችን ስትነግር እኔም ደግሞ በጣም ነበር የተጽናናሁበት በወቅቱ እና ጻፍኩት እንዳረሳው ያንን መልእክት። አሁንም ከትናንቱ ወዲያ ይሄንን ዜና ሶሻል ሚዲያ ላይ እያየሁኝ የአርሲውን ማለት ነው በተለያ እግሩ ይቆረጥ የተባለውን ህፃን ፎቶ አይቼ አዝኜ በጣም ህይወቱ እንዴት ነው የሚሆነው? በእርግጥ እግዚአብሔር ነገሮችን ሊያመቻችለት ይችላል። እንደምንጠብቀው አይነት ከባድ ነገር ሰው አጥቶ ከባድ ሁኔታ ላይ የሚወድቅበት ነገር ላይፈጠርበት ይችላል። እንደዛ እንዲሆንም ተስፋ አድርጋለሁ። ግን ያው ማዘናችን አይቀርም በሆነው ነገር አዘንኩና ተመሳሳይ ድባቴ ስሜት ሊጫጫነኝ ሲል ያንን መልእክት ነው ያስታወስኩት። ያቺ ልጅ ከጥቂት ዓመታት በፊት ነገረችን ያልኳችሁን ማለት ነው እና መልእክቱን ሳስታውስ ልክ ከዚህ ስሜት ውስጥ ወጣሁና ተስፋና የመጽናናት ስሜት ተሰማኝ። ለእናንተም ይጠቅማችኋል በማለት ነው እንግዲህ ማካፍላችሁ ማለት ነው። እና ምንድን ነው መሰላችሁ? ያየችው እቺ ልጅ በራእይ ያው ራእይ ለመሆኑ ማስረጃዋ ምንድን ነበረ ካላችሁ፣ ራእይ ማለት እንግዲህ መጀመሪያ ነገር ሳንተኛ ወይንም እንቅልፍ ሳይወስደን እንዲሁ ነቅተን እንዳለ ድንገት ሰወር አድርጎን የምናየው ነገር ነው። እና ያንን ነገር ያየችው ልጅቷ ከጸሎት በኋላ ነው ያለችው። እንደገና ደግሞ አይ ቲንክ የዛን ቀን ከጸሎቱም በፊት ቀን ላይ ቤተ ክርስቲያን ነበር የዋለችው ሌላ ፕሮግራም ስትካፈል። ከዛ ከማታ ጸሎት በኋላ ነው ይሄ ነገር የመጣው። መልእክቱም ደግሞ ከቅዱሳት መጽሐፍት መልዕክት ጋር የሚሄድና የሰሙትንም ሁሉ የሚያጽናና መልእክት ነው። ስለዚህ በእርግጥም እውነተኛ ከቅዱስ ገብርኤል ወይም ከቅዱሳን አንዱ የተገኘ ራእይ እንጂ ከክፉ መንፈስ የተገኘ ራእይ እንዳልሆነ በዚህ በዚህ ይታወቃል ማለት ነው። ምን መሰላችሁ ይሄ ያላት እንግዲህ ቅዱስ ገብርኤል ነውና ያለችው። እሷ ያው በውስጧ ታውቋታል ማለት ነው፣ ወይም በሌላ መንገድ ለይታ ይሆናል። በጣም አጭር ግን ጥልቅ መልእክት ነው የነገራት። እና በዛች ቅጽበት ሰወር ብላ ያየችው ነገር ምንድን ነው? በቅድሚያ የደብረ ሊባኖስን መነኮሳት ለአፍታ አሳየኝ አለች። ገጻቸው የሚያበራ ወዛም በጣም ቀያዮች፣ ወዛም የሆኑ የለበሱት ቢጫ የምንኩስና ልብስ፣ ንጹህ የሆነ ደስ የሚል ቢጫ እንደ አደይ አበባ የሚመስል ብዙ መነኮሳትን ነው ያየውታለች። መንገድ ዳር ለምለም ሳር ላይ በስተው በቃ ፈሰስ ብለው ቆመው ቆመው ታያቸዋለች። እሷ ደግሞ ልክ በመኪና እንደሚያልፍ ሰው በአስፋልቱ ላይ ያለፈች ነው የምታያቸውና ምን አላት መሰላችሁ? እንዲህ ያሉ መከራዎችንማ አላት። ማለትም እንግዲህ በወቅቱ የተገደሉትን የተፈናቀሉትን ክርስቲያኖች የተቀበሉትን አይነት መከራ ለማለት ነው። እንዲህ ያሉ መከራዎችንማ ለመቀበል መልካም ፈቃዳችሁ መሆን አለበት አለዚያ፣ ቅዱሳን አይወለዱም የሚል ቁርጥ ያለ መልእክትን የነገራት። ልክ ይህን ብሎኝ ወደ ራሴ ተመለስኩ ነው ያለችው። እና በጣም ውስጤን አረካኝ መልሱ፣ ተጽናናው፣ ወዲያው እንቅልፍ ወሰደኝ፣ ሰላማዊ እንቅልፍ ተኛ ሁኝ አለችና እንግዲህ መልእክቱን በአሁኑም ኮንቴክስት ስናመጣው በተመሳሳይ ሁኔታዎች ምንድን ነው እየሆነ ያለው ስንል፣ ገዳዮቻችን እያዋለዱን ነው ማለት ነው። ምጥ ነው ነገሩ ቅዱሳን እንዲወለዱ የቅዱሳን ትውልድ እንዲበዛ የቅዱሳን ዘመን ተመልሶ እንዲመጣ ከላይ ትእዛዝ እንዲወጣ ምክንያት እየሆኑን ነው ማለት ነው እንግዲህ እንደ ቅዱስ ገብርኤል መልእክት ከሆነ ምክንያቱም ሀገር ሳታምጥ ታላላቅ ቅዱሳን አይወለዱም። ቅዱሳን በየደረጃቸው ይኖራሉ። ከምእመናንም መሀል እንኳን ከህፃናትም መሀል ቅዱሳን አሉ። ግን እንደ አቡነ ተክለ ሃይማኖት ያሉ ታላላቅ ቅዱሳን የሀገርን ቀርቶ የዓለምን ታሪክ የለወጡ ማለት ነው እንደነ አቡነ አረጋዊ ያሉ እንደነ ቅዱስ ላሊበላ ያሉ እንደነ አቡነ ሐብተ ማርያም ያሉ እንደነ አቡነ ገብረ መንፈስ ቅዱስ እንደነ አቡነ ዘር አብሩክ እንደነ ቅዱስ ክርስቶስ ሰምራ ያሉ ቅዱሳን እነዚህ የግለሰብን ብቻ ሳይሆን የሀገርን ሀጢያት ጭምር ማስተስረይ የሚችሉ ንጹሐን የሆኑ ቅዱሳን እና ደግሞ ወንዶቹ በአብዛኞቹ ካህናትም የሆኑ ቅዱሳን እንዲወለዱ አገር ማማጥ አለባት። አምጣ ነው፣ በቀላሉ አይመጡም እና አንዱ የምታምጥበት መንገድ እንግዲህ እንዲህ ያለው ለቅሶ ነው ማለት ነው። የራሄል ልቅሶ ሙሴን አስነሳ፣ አሮንን አስነሳ። ዛሬም በግፍ የሚገደሉ ክርስቲያኖች የእነርሱ ደም የእነርሱ ቤተሰቦች ልቅሶ ሐዘን ቅዱሳንን ያስገኛል፣ ያስነሳል። ሌላው ቀርቶ የቅዱሳን ሁሉ ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እሱ እንኳ እንዲወለድ አለማምጣለች። የቤተልሔም እናቶች ሁለት ጊዜ በምጥ አልቅሰዋል። አንዴ ልጆቻቸውን ሲወልዱ፣ አንዴ ደግሞ ልጆቻቸውን ሄሮድስ በግፍ ሲገልባቸው ጌታ በመወለዱ ምክንያት እንግዲህ ቀላል አይደለም ማለት ነው። ቅዱሳን የጌታችን ተወካዮች ናቸው፣ የሱን ደራሲዎች ናቸው። በምድር ላይ የእሱን ሂደት ተከትሎ ነው እንግዲህ መምጣታቸውም፣ መከራቸውም ለአለም የሚያስገኙት ጥቅምም፣ ለሕዝቡ የሚያስገኙት ስርየትም በእግዚአብሔር ፊት ተወዳጅነት ያለው መስዋዕት በማቅረብም ረገድ በሁሉ ነገር ጌታችንን ስለሚመስሉ እሱን መስለው ስለሆነ የሚኖሩት የእነሱን ማመጣጥ እንደዛው ምጥ አለው ማለት ነው። ከቤተልሔም ህጻናትም በፊት ብዙ ነቢያት ጌታ እንዲወለድ አምጠዋል። ራሳቸው የተመረጡ ነቢያትም እንዲወለዱ ትውልድ በየጊዜው አምጧል እና ከእነርሱም በኋላ ደግሞ ቤተ ክርስቲያን እንድትወለድ ክርስቶስ በመስቀል ላይ ሆኖ አምጧል። ቃትቶ ነው ከጎኑ የወለዳት። ምዕመናንን ከመንፈስ ቅዱስና ከውሃ ለመውለድ ከባድ ቤዛነት ከፍሏል እና በቀላሉ የሚመጣ በጎ ነገር የለም። በልቅሶ ነው የሚገኘው። ምክንያቱም በልቅሶ የሚዘሩ በደስታ ያጭዳሉ እንዳለው ቅዱስ ዳዊት ማለት ነው። እና ምናልባት እንዲህ ያለ ነገር ላለፉት ጥቂት አስርተ ዓመታት የበዛው ያንን የቅዱሳን ዘመን መልሰን እንድናይ ይሆናል። ነው እንግዲህ መልዕክቱ ቅዱሳን በአሁኑ ዘመን የሉም ማለት አይደለም። ግን ወይ ቁጥራቸው አንሷል እንደነዛ አይነት ታላላቅ ቅዱሳን ወይ ዘመናቸው ደርሶ ወደ አደባባይ አልወጡም ወይ ደግሞ በስነ ልቦና ተለያይተን ተራርቀናልእና እንደ ጥንቱ ጊዜ ከኢትዮጵያ ውጭ ያሉ ህዝቦች እንኳ ሰምተው እና አውሮፓውያኖቹ ዘግሬት ጂኦግራፊካል ዲስከቨሪ እያሉ የቄሱ ዮሐንስን ሀገር ፍለጋ እያሉ በባህር በየብስ ተጉዘው ወደ ኢትዮጵያ እንደሚመጡበት ዘመን ብዙ መንፈሳዊ ጥያቄዎችን ለመጠየቅ ከነዚህ ቅዱሳን ማለት ነው። ከሚስጥረ ስላሴ ከሚስጥረ ስጋዊ ጀምሮ እስከ ቤተክርስቲያን ስርዓት፣ እስከ አኗኗር፣ እስከ አስተዳደር ብዙ ነገር ጠይቀዋቸው ወደ የአገራቸው እየሄዱ ዩቶፒያ፣ የፀሐይ ከተማ፣ የክርስቲያን ከተማ፣ የሰላም ከተማ ምናምን እያሉ በተለያየ መልክ ልቦወለድ እንዲጽፉ ምክንያት የሆኑ ቅዱሳን ማለት ነው። እንግዲህ የእነርሱን ሪሊጂየስ ሪፎርሜሽን እና የእነርሱን ሬኔሳንስ ያዋለዱላቸው በዓለም ዙሪያ ስማቸው የናኘ ቅዱሳንን እነሱን የመሰሉ ካየን ረጅም ጊዜ ሆኖናል። ኢትዮጵያ እንደዚህ አይነት ቅዱሳንን ካየች በጣም ቆይታለች እና ፀሐይን እንደ እያሱ የሚያቆሙ ከሰማይ ቅዱስ ሚካኤል ህብስት አምጥቶላቸው በመቶ ሺህ የሚቆጠሩ ህዝቦች በአንድ አጥምቀው አቁርበው የሚያድሩ ተራራ የሚያፈልሱ በየተራራው የሚመለክ ዘንዶ አማትበው ተርትረው ገድለው ቁመቱን በክንድ የሚያስለኩ ህዝቡን ኃጢአቱን የሚያስተሰርዩ በመቅሰፍት የሚያስመቱትን አጋንንት መብረቅ አውርደው የሚያቃጥሉ እንደነ አቡነ ቀውስጦስ ማለት ነው። ህግና ስርዓት ለህዝቡ የሚያወጡ እንደነ አቡነ ውስጣጤዎስ በደመና ትጭነው ሰማይ ላይ ሆነው መዝሙረ ዳዊትን ደግመው የመጣን ጠላት በትነው የሚያስወግዱ የሚያስደነግጡ መንግስትን ጸጥለጥ አድርገው ወደ መስመር የሚያስገቡ የባዕዳን ሳይሆን የእግዚአብሔር ስዩማ እንዲሆኑ የሚያረጉ እንዲህ አይነት ሀያላን ቅዱሳንን ደግመን ለማየት እናምጣለን። ለዛ ነው መከራው የበዛው ማለት ነው እንግዲህ እኔ በዚህ መልክ ነው የተረዳሁት። እንደዚህ ያለን መከራን ለመቀበል መልካም ፈቃዳችሁ መሆን አለበት፣ አለዚያ ቅዱሳን አይወለዱም። ማለት በዚህ መልክ ነው የተረዳሁት። የኢትዮጵያ ትንሣኤ የሚባለው እንግዲህ ይሄ ነው ብዬ ነው የማስበው። የመንፈሳዊ ህይወት መመለስ የቅዱሳንን ዘመን መልሶ ማየት ማለት ነው እንጂ በማቴሪያል ደረጃ ያለው ነገር መሟላት ብቻ ማለት አይደለም። ምክንያቱም ያ ነገርማ እግዚአብሔር አልነሳንም፣ አሁንም አለ። ፍቅሩ ጠፍቶ አጠቃቀም፣ አስተዳደር የሚያሳየን ስለጠፋ ብዝበዛው መጨካከኑ ስለበዛ ነው እንጂ አንሶን አይደለም። አሁንና ያነሰን ግን አሁን ሰው መሆን ነው ያነሰን፣ የቅድስና ህይወት ነው ያነሰን፣ መንፈሳዊ እድገት ነው እና ትልቁ የየዋህነትና የፍቅርን ማማ እዛ ላይ የወጣ መገኘት አለመቻሉ ነው በእኛ ዘመን ይህን ሁሉ መከራ የፈጠረብን። ስለዚህ በዚህ መልክ ነው እንግዲህ የቅዱስ ገብርኤልን መልእክት የተረዳነው በወቅቱ እናንተስ በምን መልክ ተረዳችሁት? የተሰማችሁን በአስተያየት መስጫው ማስቀመጥ ትችላላችሁ። ለሌሎችን መልእክት እንዲሆን ብላችሁ የምታስቡትን ማስቀመጥ ትችላላችሁ። ሰሞኑን አጠር አጠር ባሉ ቪዲዮዎች እንገናኝና እንግዲህ ወደ መደበኛው መርሃ ግብራችን ደግሞ እንገባለን ማለት ነው። ሰላም ቆዩኝ። መልካም በዓል ይሆንላችሁ።